እነ በጣም ነው። ኢሳም በጣም ወድሃል እና አንተ ማግኘት ፈልጋለህ። እኔ ካንተ ጎን መሆን ፈልጋለሁ። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። እነሱ መለያየታቸው ለነሱ ክፋት ሊሆን ይችላል፣ ግን ወላሂ ለኔ አላ መንገድ ነው ይከፈታልን። አሰላም አለይኩም ወረመቱላ ወበረካቱ ውድና የተከበራቸው ውድ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይን? ያለው አልሐምዱላ። የዛሬው ደግሞ የሌለ ነው፣ የኢሳም አፍቃሪ መጥታለች ማለት ነው። በጣም ነው የምወድህ፣ እናንተ ከተለያያችሁ ለእኔ አጋጣሚ ነው አላለችም? ወይኔ ከባድ ነው። በአሁን ሰዓት ሴቱ ወዴት እየሄደ ነው? አለም ስታም እና በአጋጣሚ ነገር ደግሞ ኢክራም ዩቲዩብ ቻናል ከፍታለች። ተዛሬ የለኝም ዛሬ በራሴ መጥቻለሁ፣ ሰብስክራይብ አድርጉኝ ብላለ። አድርጓት የምር ሀይ፣ እንዴት ናችሁ? ዛሬ እንደዚህ በሚያመራለው አበስ መጥቻለሁ እና የትም ልሄድ አደለም። ዩቲዩብ ቻናል ክፍት ነው። በሚያመራለው አበስ እስኪ ልጀምረው ብዬ ዛሬ ዩቲዩብ ከፍቻለሁ እና ኢክራም ቲዩብ ይላል። የራሴ አካውንት ነው። ቪዲዮ ዛሬ ፖስት አድርጌባታለሁ። ሁላችሁም እየገባችሁ ሰብስክራይብ አድርጉ። ወሉን የምትወዱ ወሉ ወሉ